ይህንን የመሰለ ማስክ እንዳያመልጣችሁ። በተለይ ለአመት በዓል ሰርታችሁ ሞክሩት። ፊታችሁ እንዴት ፏ ብርት እንዲ የሚልላችሁ እንዲሁም ብርጭቆ ነው የሚያስመስልላችሁ እና በማንኛውም ግቢ የሚገኝ በማናችሁም በር የሚገኝ ነውና ገበያ ራሱ ማትወጡለት ባላችሁ ነገር፣ ግን መስራት ክሪሙን መስራት ትችላላችሁ። በተልባ መስራት ትችላላችሁ። በተለያየ ነገር ቤት ውስጥ ባላችሁ ነገር እና ሰርታችሁ ሞክሩት። የምር በጣም ተወዱታላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት አለም ዳርቻ ሰላማችሁ ብዝት ትረፍ ይበለልኝ። ሁሌም እንደተለመደው ይሄ ቪዲዮ ከህማማት በፊት የተሰሩ ናቸው ና እንግዲህ አመት በዓል ሲመጣ ግን ከአመት በዓል በኋላ እንደ እግዚአብሔር ፍቃድ አሪፍ አሪፍ ቪዲዮዎች እንለቅላቸዋለን እና እንዲሁም ላይክ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ምርጥ ምርጥ ሀሳብ ለምትጽፉልኝ በጣም አመሰግናለሁ ሁሌም ደግሞ ያው የምሰራቸውን ነገር የምታበረታቱኝ መልካም መልካም ሰዎች አላችሁ እና በጣም ነው ደስ የሚለኝ። እግዚአብሔርን በቃ ምርጥ ምርጥ ኮመንት ለምትጽፉልኝ በተለይ እና ከዛ ዝች ጋር ወደ ግባቴ ስመጣ የሰራሁት የአበባ አበባ እናንተ በአበባ እኮ ብዙ ነገር መስራት ይቻላል። አይገርምም? አበባ በማናችሁ ግቢ አይጠፋም በማናችንም ግቢ። እዚች ጋ አበባ ይመጣልኝ። በሳሙና የምሰራበት እቃ ከሱ ይመጣ አበባ ነበር። እንዲሁም ግን ሌላ አበባ አለኝ። እሱም አድርቄዋለሁኝ እና እሱ በሚቀጥለው ሰራላችኋለው። ወይም ደግሞ ቶነር ወይም ደግሞ ውሃ፣ የአበባ ውሃ በሱ ሰራላችኋለው፣ እንደ እግዚአብሔር ፈቃድ ማለት ነው እንደሚቀጥለው ከበዓል በኋላ እና ይሄ ግን ይሄ ክሬም ግን ለበዓላችሁ አያምልጣችሁ። እኔ እግዚአብሔርን ከሰራው ሳምንት ነው፣ አሁን ሳምንት ሆኖታል፣ ነገር ግን ምንም አልሆነም። ሽታው እንዳለ ደስ እንዴት ሽታው ራሱ እንዴት ደስ እንደሚል ከዛ አበባው እኔ ምን አደረግኩኝ? ስቶፍ ላይ ትንሽ ይሄኛው አሞቄው ነበር። ለምን አበባው እርጥቦ ነበኝ፣ እኛ ጋር በጣም ብርድ ነው አሁን እና ብርድ ስለሆነ እርጥብ ሆነ። ስለዚህ እንዲፈጭልኝ በደንብ ዱቄቱ የአበባውን ጥቅም እንዳገኝ በደንብ እንትን እንዲደቅልኝ እንደዛ ማድረግ ነበረብኝ። ከዛ ግን በፌስት አላደረግኩኝ፣ በእጄ ሳስበው ጊዜ የሚወስድብኛል። ከረከዴም ትንሽ ጨምሬ ይበታለሁ። እናንተ ከረከዴ በነገራችን ላይ እዚህ ሀገር አጥቼ ነበር ታቃላችሁ። አሁን ግን ከአበባው እንትን ስለመጣልኝ፣ ሳሙና ከምሰራበት ስለመጣልኝ በሱ በሱ መሰረት ተጠይቃለሁ እሱ ሱቅ ሲሄድና ከዛ በኋላ ከረከዴ ካላችሁ በጨመሩበት ትንሽ ጨምሬበታለው። ይሄን ይሄ ትንሽ እያበባ የምሪ ነው። ብዙ ነው የሚያወጣላችሁ፣ ብዙ በብዙ ያወጣላቸዋል። እና ለሳምንት ለአምስት የሚሆናችሁ ክሬም ነው የምትሰሩበት በትንሽዬ አበባ በትንሽ እና ከዚህ የተጠቀምኩት እዚች ጋር የአበባ ውሃ ነበረኝ። እሱን ተጠቅም ያለው እንዲሁም ደግሞ የሁል ጊዜ አማራጭ ኔ ቤቢ ኦይልን አድርግ ያለው በጣም ስለሚስማማኝ በጣም ስለተመቸኝ የእውነቴ ነው ምላችሁ። የገዛውት ሉሽን ራሱ በቃ ሳይስማማኝ ስለቀረ ለሰው ነው የሰጠሁት። በሚገርም ሁኔታ በቃ አልተስማማኝም እና እቤት ግን ምሰራቸው ነገሮች እግዚአብሔር ይመስገን በደንብ ነው እየተስማሙኝ ያሉት እና ከዛ በኋላ እዚች ጋር ምን አደረግኩኝ? ቶነር አደረግ፣ ቤቢ ኦይል እና እንዲሁም ደግሞ ምንድን ያደረግኩት ግሊሲንን አድርጌ ያለ ከዛ የሁላቸው እዚ ጋ እንዴት እንደሚያምር ግን ካሜራው ማለት ነው። በጣም በቃ ካሜራው ፌር አይደለም፣ እውነት የቪዲዮ ጥራት በጣም ይቀረኛል። ግን ይስተካከላል እንደ እግዚአብሔር ፍቃድ እያስተካከልኩ እመጣለሁ። ከዛ እዚ ጋ ለቢያንስ ለሰላሳ ደቂቃ ትችዋለሁ። እናንተ ግን ለአንድ ቀን ራሱ ብትተውት በጣም የበለጠ አሪፍ ይሆንላቸዋል። በሚቀጥለው ለአንድ ቀን ተዋዋለሁ እንደ እግዚአብሔር ፍቃድ። ና ግን እኔ ቸኩይ ነበር የሰራው ታውቃላችሁ። የልጅነት አይደለም ባለኝ ሰዓት እና ባለኝ አጋጣሚ ሆኔ የምሰራው ና ሰርቼም ራሴን የምንከባከበው በዛውን ቪዲዮ የምሰራው ግድ ነው ማለት ነው። የልጅና ስትሆኑ ነገሮችን በአግባቡ ካልሆነ ያውነ ባገኛችሁ ሰዓት ካልሆነ በጣም ከባድ ነው ማለት ነው። እንደዚህ ሆኖልኝ ጨምቄ አውጥቼ ከዛ እየተጠቀምኩት የተልባጀል ነው። ሁሌም ብያቸዋለሁ ከዚህ በፊት ይህንን የተልባጀል። ካላገኛችሁ እናንተ ተልባ መስራት ትችላላችሁ። እቤት ውስጥ ለበዓል ምናልባት ተሰራለሁ እንደ እግዚአብሔር ፍቃድ ማለት ነው። ከዛ ተልባ የተልባጀሉ በዚህ መልኩ አንድ ላይ ታዋህዱታላችሁ። በጣም ምርጥ በቃ በተለይ የተልባጄ ላግኝታችሁት ብትጠቀሙት በጣም አሪፍ ነው ለእኔ ስለጠቀመኝ በጣም ስለተጠቀምኩበት እናንተ ማግኘታችሁ ብትጠቀሙበት በጣም ደስ ይለኛል። ነገር ግን ከሌላችሁ ደግሞ ይኛው ካላገኛችሁ ደግሞ ተልባ አንድ ማንኪያ ተልባ ራሱ በቂ ነው። የቀረውን ሁሉንም ጨመርኩት። እኔ እንደ ቶነር ወይም ደግሞ እንደ ቅባት አድርጌ ይጠቀመዋለሁ ብዬ አስቀምጪው ነበር። ሳስበው ደግሞ ለምን ብዬ ሁሉንም አደረግኩት። እርግጥ ብቼን አይደለም የተጠቀምኩት። ለእኔም ለእኔ ሁለት ሞልቼ ከዛ ደግሞ የምታገዘኝ ልጃለች ለእሷ ሰጠዋት። በቃ የምር በጣም የወደድኩት ክሬም ይሄ ክሬም እንዲሁም ደግሞ ባለፈው የሰራሁት የኪያር ክሬም ነበር የሰራሁት እና በቃ እኔ ከሰራዋቸው ራሴ ማጋነን ሳይሆን ከሰራቸው ሁለት ክሬሞች በቃ በጣም ከሰራዋቸው ክሬሞች በሙሉ እነዚህ ሁለት ክሬሞች ግን ለእኔ ልዩ ነው የሆኑብኝ በጣም ማለት ነው እና ሰርታችሁ ተጠቀሙት። ከዛ ያው እንደምታዩት እዚህ ጋር ትንሽ ክሬሙ ምን ሆነብኝ ካሜራውን ያደበዘዘው እንጂ ክሬሙ፣ እንዲሁም ካሜራው ባያደበዘዘው ክሬሙ እንዴት እንደሚያምር እግዚአብሔርን፣ በጣም ነው የሚያምረው። ግን በማታ ስለሆነ ስለምቀርጽ በማታ ልጄን አስተኝቼ ስለሆነ ቪዲዮ ስለምቀርጽላችሁ ክሬሙ ደብዝዘዋልና፣ ከዛ እንደዚህ ፊቴን ተቀብ፣ እንደዚህ ፊቴን ታጥቤ መጀመሪያ ፊቴን ተቀብቻላል እኮ መጀመሪያ ፊቴን በሳሙና ታጥቤ ሳሙና የሰራው ሳሙና ከታች አለላችሁ፣ እሱንም ሳሙና ብታዩት ብትሞክሩት በጣም አሪፍ ነው። እና እሁን እርግጥ አልቆብኛል። እኔ ያው ሳሙና ከዚህ በፊት አብዝቼ ሰርቼ ነበር ለልጅ ልደት እና ነገር ግን ስጦታ ነበር የሰጠውት። በጣም የሰጠዋቸው ሰዎች ራሱ እያመሰገኑኝ በስመ አብ ብቻ በራሴ ኩራት ነው የተሰማኝ ትላላችሁና በጣም ነው ደስ ያለኝ። ጠቅሟቸው ራሱ በቃ በጣም ነው ደስ ያለኝ። የምር ሰው ይሁን ነገር አድርጋችሁ ያ ሰው ለውጥ አይቶበት ደግሞ ሲያመሰግናችሁ ምናምን በጣም ነው ደስ የሚላቸው። ስለዚህ እኔ በጣም ነው ደስ ያለኝ የምር እንድሰራ እንድበረታ ወደፊት እንድል በጣም ብዙ ሰዎች አሉ እና የሚያበረታትኝ፣ በጣም ነው የማመሰግነው። ከዛ ያው ፊቴን በደንብ ነው መሳጅ ያደረግኩት። ፊታችሁ ፊቴ ራሱ ቶሎ ይቀበላል ማለት በዚህ አጋጣሚ የኔ ፊት በጣም ወዛማ ነው። ብዙዎቻችሁ ያው ለወዛማ ፊትስ ለምትሉ፣ እኔ ወዛማ ነው ፊቴ ፊቴ ወዛማ ሆኖም ግን በደንብ መሳጅ አድርጋችሁ ፊታችሁ በጣም ወዛማ ከሆነ ከዛ መጥረግም ትችላላችሁ በሶፍት። ከአስር ደቂቃ ወይም ደግሞ ከሰላሳ ደቂቃ በኋላ ትንሽ ያስፈልጋችሁ ክሬሙ እንትን እንዳይልባችሁ፣ ማለት ምናልባት ስትተኙ የሚያስቸግራችሁ ከሆነ በደንብ ከተቀባችሁ። አሁን እኔ በደንብ ነበር የተቀባሁትና ግን ልተኛ ትንሽ ቀርቶኝ ነበር። ነገር ግን የምናደረገው አደረገው ምንም እንኳን ፊት ውዛማ ቢሆን ምጥጥ ነው ያደረገው። መሳጅ በምታደርጉት ሰዓት ፊታችሁ መሳጅ ስታደረጉት ስታደረጉት እየመጠጠ እየመጠጠ እየመጠጠ ይሄዳል ማለት ነው። ለምን ያው ሰውነታችን ክፍት ስለሆነ በማናችንም የሰውነታችን ቆዳዎች ክፍት ስለሆኑ መሳጅ በምታደርጉበት ሰዓት እየተዋህደ ከፊታችሁ ጋር ደግሞ የተቀባችሁት ወደ ውስጥ እየገባ ይመጣል እዚህ ጋ በቃ በደቂቃ ራሱ ብዙ ደቂቃ አላ እኔ አራት ደቂቃ ነው ስቀባ ራሱ ማቆየው፣ እና በአራት ደቂቃ ውስጥ ምጥጥ ነው የሚያደርገው። በጣም ተመችቶኝ የተጠቀምኩት በጣም ተመችቶኝ የተጠቀምኩት የፊት ክሬም የፊት ማስክ ነው። ሰርታችሁ ተጠቀሙት። ለባህላችሁ በዚህ እንዲሁም ፋበሉ በማንኛውም ግቢ የሚገኝ በማናችሁም በር የሚገኝ ነው። አበባ ብዙ ጥቅሞች አሉት። እንዲሁም ደግሞ ያው እኛ አበሾች በተለይ ብዙ ነገር ስለማናስተውል ወይም ደግሞ በራችን ላይ ያሉ ነገሮች ግን አይጠቅሙንም ብለን ስለምንተው፣ እንጂ ሌሎች ጥቁሮች ወይም ደግሞ ሌላ ነጮች በጣም ነው ብዙ ብዙ ነገሮች ይጠቀሙባቸው ይጠቀሙበታል። እና እኛም ደግሞ እንደዚህ ተጠቃሚ ብንሆን በጣም አሪፍ ነው ብዬ ሪኮመንድ ያደርጋችኋለሁ ማለት ነው። ቪዲዮውን ከተመቻችሁ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ ቪዲዮ እንገናኛለን። ምናልባት እሰራላችሁ ቪዲዮ ካለ ይህንም ቪዲዮ ስሪልኝ በሉ እሰራላችኋለሁ። ነገር ግን ያላችኝም አልሰራሁላችሁ እመጣለሁ።